ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። እለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። አዘውትረው አዲስ አበባ ሲመላለሱ የከረሙት የአራት ኪሎ ቤተኛ እንግዳ ካይሮ ተከስተዋል። ሰውየው ፕሬዝዳንት ኢሳያስ እግራቸው ካይሮን ባለቀቀበት ግብጽ የመግባታቸው ጉዳይ አነጋጋሪም ሆኗል። ከኢሳያስ ጋር የሚገናኛሉ ተብሎ ይጠበቃል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ለታይ መረጃ አለ። ከሁመራዊ ሰሞኑ መድረክ መልስ ወልቃይትን በተመለከተ አቶ ጌታቸው ረዳ ከቀደመው ሀሳባቸው ተቃሩን የታየበት ሌላ ሀሳብን አዲስ አበባ ላይ ሰጥተዋል በሚል በወልቃይት አስተዳዳሪዎች በኩል ቅሬታ እየተሰማ ነው። በዚሁ ዙሪያም በአሁኑ ሰዓት አካባቢውን እያስተዳደሩ ያሉት አቶ አሸ ተደምለው ጠበቅ ያለ ምላሻቸውን ሰጥተዋል። በጥንቅራችን ከተካተቱት ዕለታዊ መረጃዎች መካከል ነው። የፕሬዚዳንት ኢሳያስ አፈወርቂ አስተዳደር ኢትዮጵያን አካሄድ ለመግታት ወታደር ኃይሌን እያጠናከርኩ ነው ሲል በይፋ ገልጿል። የኤርትራ የመከላከያ ኃይሏን ይበልጥ በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግርኛ በሻባይት ድረገጽ ላይ ባሰራጨው ጽሑፍ አስታውቋል። መረጃውን ጥንቅራችን ይዞታል። ጀነራሉ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲሉ የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ወቅሰዋል። ጀነራሉ በዚሁ መልእክታቸው የባህር በርን በተመለከተም ጥብቅ መልእክት ሰደዋል። ጥንቅራችን ይዞታል። የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ እና የቀድሞ የውሃና መስኖ ኢነርጂ ሚኒስትር እንዲሁም በአሜሪካ የኢትዮጵያ አምባሳደር የነበሩ ስለሺ በቀለ ከሰሞኑ አንድ ጽሑፍ አቅርበዋል። የኢትዮጵያ ጎረቤቶች በተለይ ግብፅ አገሪቷ ላይ የምትሸርባቸውን ሴራዎች ተንትነዋል። ለህዳሴ ግድብ ያልተኛችው ግብፅ ለቀይ ባህር ፍላጎቱም ሴራ ጠምጣሚ መሆኗን ገልጸው ኢትዮጵያን ከሴራ አትተባበሩ ብለዋል። የምንመለከተው ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለካቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሀል አዲስ አበባ ጀማ አንድ ግንባታቸው 90 ፐርሰንት እንዲሁም 40 ፐርሰንት የደረሱ ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ ሶስት አባውራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ አንድ መኝታ 80 ካሬ፣ ባለ ሁለት መኝታ 110 ካሬ እና 118 ካሬ፣ ባለ ሶስት መኝታ 135 ካሬ 730 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911576 ሰምስት ይደውሉ ዳኮ ሪል ስቴት በልዩነት የተገነባ የአራት ኪሎ እንግዳ በካይሮ አዲስ አበባ ዘውትረው ሲመላለሱ የከረሙት የአራት ኪሎ ቤተኛ እንግዳ አሁን ደግሞ የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን እግር በእግር ተከትለው ካይሮ ገብተዋል ሰውየው በካይሮ በጥብቅ የሚፈለጉ ናቸው አንድ ዓመት ከፈጀ ውጥረትና የፖለቲካ እሰጥ አገባ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር ጠበቅ ያለ ወዳጅነትን መስርተው በርከት ላሉ ጊዜያትም አራት ኪሎ ተመላልሰዋል ከዚህ ቀደም ግብጽ በእጇ ልታስገባቸው ሞክራ እየተሙለጨለጩ ያስቸገሩም ሰው ሲሆኑ በተመሳሳይ መልኩ አንድ ሰሞን አስመራም ካይሮም እግር አብዝተው እንደነበር የቀደሙት ዘገባዎች ያመላክታሉ። የሦስትዮሽ ጥምረት እንፍጠርም ተብሎ አስመራ ላይ ቃል ኪዳን ተገብቶም የነበረ መሆኑ እንደዚሁ የሚታወስ ነው። በኋላ ግን ሰውየው መጣሁም ቀረውም ሳይሉ ሹልክ ብለው ከዚህ ህብረት መውጣታቸው ካይሮንም አስመራንም አስደንግጦ ነበር። ይህ ሰው የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ናቸው። ፕሬዚዳንት ኢሳያስን ተከትለው ካይሮ የደረሱ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ባለፈው ሐሙስ ካይሮ የደረሱት ኢሳያስ አፈወርቂ ከሰኞ በፊት ከካይሮ ንቅንቅ አልልም ብለዋል። የፕሬዚዳንቱ ካይሮ መድረስ ግብጽ በትላንትና ሁለት ካስመረቀችው ታላቁ ብሔራዊ ሙዚየም ምረቃ በዓል ጋር የተያያዘ ነው። ሆኖም የፕሬዚዳንት ሐሰን ሼክ መሐመድና ያቻቸው ኢሳያስ አፈወርቂ ካይሮ ተከታትሎ መግባት ግን ከዚሁ የብሔራዊ ሙዚየም ምረቃ ፕሮግራም በላይም ነው ተብሎ ይታሰባል። ሙዚየሙ በትላንትና ሁለት ማለትም ኖቬምበር 1 ቀን 2025 ወይም በኢትዮጵያ አቆጣጠር ጥቅምት 22 ቀን 2018 ዓ.ም የተመረቀ ቢሆንም ኢሳያስ አፈወርቂ ካይሮ የደረሱት ግን ቀደም ብለው በዕለት ሐሙስ ነበር። ገና ከአስመራ ሲነሱም በግብፅ የአምስት ቀናት ቆይታ እንደሚያደርጉም በሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል በኩልም የተገለጸበት ሁኔታ ታይቷል። ይህ ማለት ፕሬዚዳንት ኢሳያስ ወደ አስመራ የሚመለሱት በዕለተ ሰኞ ኖቬምበር 3 ቀን ወይም በኢትዮጵያ አቆጣጠር ጥቅምት 24 ነው ማለት ነው። የኢትዮጵያ መንግስት ራሷን ከሶማሊያ በመነጠል ሀገር መሆን አለብኝ እያለች ካለችው ሶማሊላንድ ጋር ከአንድ አመት በፊት የባህር በር መውጫና ወታደራዊ ቤዝን ለማግኘት የመግባቢያ ስምምነት መፈራረሙ የሶማሊያ መንግስትን በማስቆጣቱ በሁለቱ መንግስታት መካከል ለአንድ ዓመት የዘለቀ ውጥረት ተፈጥሮ የነበረ መሆኑ የሚታወስ ነው። አጋጣሚውን በመጠቀምም ከሶማሊያ ጎን ቆማለሁ ያለችው ግብፅ የሶማሊያን ፕሬዚዳንት ከማግባባት ጀምሮ የካይሮ ሞቃዲሾና አስመራ ህብረት አስመራ ላይ እንዲፈጠር ጥረት አርጋም ነበር። ከዚህ ባለፈም ግብፅ ለሶማሊያ በመርከብ ጭና የጦር መሳሪያ ያቀበለችበት ሁኔታም ተፈጥረዋል። ጦሬም በአፍሪካ ህብረት ሰላም አስከባሪነት በሶማሊያ ያሰማራለሁ በማለት ግብፅ ዛሬም ድረስ መልክ ባለያዘ የስምሪት እንቅስቃሴ ውስጥ ትገኛለች። የሁሉ የግብፅ ጥረት ግን በአንድ ምክንያት አየር ላይ በኖ ቀርቷል። በዚህ መሃል ግን በቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶጋን አግባቢነት ኢትዮጵያና ሶማሊያ ሰላምን ማውረዳቸው የአፍሪካውን ቀንድ ውጥረት የመጠቀም ብርቱ ፍላጎትን ሰንቃ ላይ ታች ስትል የነበረችውን ግብጽ ጽኑ ፍላጎቷን በፍጥነት እንዲሟሸሽ አድርጎታል። አጋጣሚውን በመጠቀምም የሶማሊያው ፕሬዚዳንት አስን ሼክ ማመድ ከአስመራው ቃል ኪዳን ራሳቸውን አገለሉ። በካይሮና አስመራ በምልልስ ይካሄዳል የተባለው የሶስቱ ሀገራት ህብረትም በታሰበው መልኩ ሳይካሄድ ቀረ። የዛሬ ዓመት አካባቢ የሶማሊያውን ፕሬዚዳንት አስመራ ድረስ ጋብዞ ራሳቸውም አስመራ የተገኙት ፕሬዚዳንት አብዱልፈታህ አልሲሲም ሐሰን ሼክ መሐመድን ቢወተቡትም አልሆነም። እንደውም ሰውየው በተቃራኒው የአዲስ አበባ ግራ በዙ የታላቁ ህዳሴ ግድብ የምረቃ ሥነሥርዓት ላይም በመገኘት ግብፆቹን ክፉኛ አስቆጡ። የግብፅ ሚዲያዎቹም ወረዱባቸው። በሰላም አስከባሪ ስም ሶማሊያ ይገባል የተባለውም የግብፅ ጦር በጀት የለም በሚል እንዲሁ በወሬ ብቻ የውሃ ሽታ ሆኖ ቀረ። የአስመራው ቃል ኪዳን የፈረሰባት ግብጽ አሁን ደግሞ በብሔራዊ ሙዚየም ምረቃ ሥነሥርዓት ስም ፕሬዚዳንት ኢሳያስ አፈወርቂና ሐሰን ሼክ መሐመድም በአንድ ማዕድ ጠርታለች። ኢሳያስ ቀድሞ ደርሰዋል። ሐሰን ሼክ መሐመድም ተከትለዋል። ከዛሬ ዓመቱ የአስመራው የሦስቱ አገራት መሪዎች መገናኘት በኋላ ይህ ያሁኑ ለሁለተኛ ጊዜ ሲሆን እስካሁን ባለው ሁኔታ በዚሁ የካይሮ ጉዞ ሦስቱ መሪዎች ተገናኝተው ስለመምከራቸው ግን የወጣ መረጃ የለም። ሆኖም ከግብፅ ጽኑ ፍላጎትና አሁን ካለ ኢትዮ የኤርትራ ውጥረት አንጻር አልሲሲ ከሁለቱ መሪዎች ጋር የጋራ ምክክር ላድርግ የማለታቸው ጉዳይ ግን አይቀሬ ሆኖ ይታያል። አልሲሲ ኢትዮጵያን በተመለከተ በምስራቅ አፍሪካና በናይል ተፋሰስ ሀገራት የተነጠለች እንድትሆን ለማድረግ ሀገራቸው ግብፅ እንድትከተል ያደረጉት ፖሊሲ ብዙም እየሰራላቸውን አይታይም። ወደ ቀጣይ መረጃ አለፍን። ሰራዊቱ ተጠናክሯል፣ ኢሳያስ። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ኢትዮጵያን አካሄድ ለመግታት ወታደራዊ ኃይሌን እያጠናከርኩ ነው ሲል በይፋ ገልጿል። ኤርትራ የመከላከያ ኃይሏን ይበልጥ በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግርኛ በሻአባይት ድረገጽ ላይ ባሰራጨው ጽሑፍ አስታውቋል። ሚኒስቴሩ ሆኖም ኤርትራ ሁኔታውን ከማባባስ የተቆጠበ አካሄድ እየተከተለች እንደምትቀጥል አመልክቷል። የኤርትራ ጠላቶች ትናንትም ሆነ ዛሬ በጦር መሳሪያ ብዛትና በወታደር ቁጥር ይመካሉ ያለው ሚኒስቴሩ፣ ኤርትራ ግን ጠንካራ የመከላከያ ስትራቴጂ በመንደፍና ጠላቶቿን አሳፍራ በመመለስ የካበተ ልምድ እንዳላት የታወቀ ነው ለዚህም በኤርትራ የነፃነት ትግል ወቅት በኤርትራ ምድር ያለቁት በብዙ አስር ሺዎች የሚቆጠሩ የኢትዮጵያ ወታደሮች ምስክር ይሆናሉ ብለዋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች ኢትዮጵያ በባህር በር ላይ የምትከተለውን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው የኤርትራ ማስታወቂያ ሚኒስቴር ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗንም ገልጿል። ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሚኒስቴሩ የገለጸ ሲሆን ኤርትራ ኢትዮጵያን የባህር በር ህልም እውን የማድረግ ግዴታ እንደሌለባትም አውስቷል። የኢትዮጵያ መንግስት ኢትዮጵያ ከኤርትራ ነጻነት በፊት ወርቃማ ጊዜ እንደነበራት ኢትዮጵያ የጂኦ ፖለቲካ በደል እንደተፈጸመባትና የኢትዮጵያ ችግሮች ምንጭ የባህር በር አልባነት እንደሆነ በመስበክ የኢትዮጵያ ሕዝብ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስቴሩ ወቅሷል። ለኢትዮጵያ ችግሮች ተጠያቂ ኤርትራ ሳትሆን የኢትዮጵያን ጎረቤቶች ጭምር ተጠቃሚ የሚያደርግ የተረጋጋ የወደብ አገልግሎት እንድታገኝ የሚያስችል ፖሊሲ መከተል አቃታቸው የአሁኖቹና የቀድሞ መንግስታት ናቸው በማለትም የሚኒስቴሩ አተታት ተችቷል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህን የኢትዮጵያን አካሄድ ለመክታት ወታደራዊ ኃይሌን እያጠናከርኩ ነው ሲል በይፋ ገልጿል። ይህ በእንዲህ እንዳለ ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀም መነሳቱን ተከትሎ ሰራዊቷን መልሳ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገች ነው ሲል አንድ የአሜሪካ መንግሥት ያልሆነ ድርጅት ከወራት በፊት ይፋ ባደረገው ሪፖርቱ ማመልከቱ አይዘነጋም። ኤርትራ ግን የቀረበባት ክስ የፈጠራና ማሳበቢያ ነው በማለት በአካባቢው ለተፈጠረው ጥረት ተጠያቂ ኢትዮጵያና ስትል ከሳም እንደነበረ የሚታወስ ነው። ዘሴንትር የተባለ የአሜሪካ የመብቶች ተከታታይ መንግስት ያልሆነው ድርጅት ከሶስት ወራት በፊት በወጣው ሪፖርት ኤርትራ ተጥሎባት የነበረ የጦር መሳሪያ ማዕቀብ ከሰባት ዓመት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠናከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ማለቱ ተዘግቧል። ከደም አፋሳሽ የድንበር ጦርነት በኋላ ከሁለት አስርተ ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ በ2011 ዓም የሰላም ስምምነት መፈራረማቸውን ተከትሎ በተባበሩት መንግስታት ተጥሎባት የነበረው የጦር መሳሪያ ማዕቀብ እንደተነሳላት ይታወሳል። የተጣለባት ማዕቀብ በተነሳበት በአሁኑ ወቅት ኤርትራ ጦር ሰራዊቷን መልሳ እየገነባች የመከላከያ ኃይሏን እያጠናከረችና ጎረቤቶቿ እንዳይረጋጉ ማድረጓን ቀጥላለች ሲል የአሜሪካው መንግስት ያልሆነ ድርጅት ዘሴንትሪ ያወጣው ሪፖርት ላይ ተመልክቷል። ኤርትራ ይህን ሪፖርት በይፋ ውድቅ ካደረገች በኋላ በትናንትናው ዕለት ይፋ ባደረገችው የወታደራዊ ዝግጅት መግለጫ ኢትዮጵያን አስጠንቅቃለች። ወደ ቀጣይ መረጃ አለፍን። ጀነራሉ ለኤርትራ ያቀረቡት ጥሪ። ጀነራሉ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲሉ የፕሬዚዳንት ኢሳያስ አፈወርቂ አስተዳደርን ወቅሰዋል። ጀነራሉ በዚሁ መልእክታቸው የባህር በርን በተመለከተም ጥብቅ መልእክት ሰደዋል። በኬንያ ኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ኢትዮጵያ ቀይ ባህር መብቷን ለማስከበር ከኤርትራ ጋር ተግባራዊና የጋራ ተጠቃሚነትን ያረጋገጠ ትብብር መፍጠር አለባት ሲሉ አሳስበዋል። ጀነራሉ በሆን ሪቪው ቲንክ ታንክ ባስነበቡ ጽሑፍ የባህር በር ለኢትዮጵያ ናፍቆት ፍለጋ ሳይሆን የሕልውና አስገዳጅነት መሆኑን አመልክተዋል። ጀነራሉ በዚህ መልእክታቸው የፕሬዚዳንት ኢሳያስ አፈወርቂን አስተዳደር በጽኑ ተችተዋል። ኤርትራ ያልተሳካ ተስፋና በራስ ላይ የተጫነ መቀዛቀስ ሰለባ ሆናለች ብለዋል። የሆነ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲል ወቅሰዋል። ጄኔራሉ በዚህ መልእክታቸው የኤርትራ መንግስት አማጺ ቡድኖችን በማስታጠቅና ህገወጥ የሰዎች ዝውውርን በማመቻቸት የኢትዮጵያንና የጎረቤቶቿ ሉዓላዊነት እንደሚያዳክም ከሰዋል። ጀነራል ባጫ ደበሌ በድረገጹ ላይ ባስነበቡት አተታ የባህር በር ጉዳይን ያነሱ ሲሆን ለኢትዮጵያ ሉዓላዊነት፣ ኢኮኖሚና ቀጠና የተጽዕኖ ወሳኝ መሆኑን ገልጸዋል። ጥያቄ የባህር በር ያስፈልጋሉ ወይስ አያስፈልግም ሳይሆን እንዴት እናገኘዋለን የሚለው ነው ብለዋል። ለዚህም መፍትሄው ከኤርትራ ጋር የሚደረግ ትብብር መሆኑን አመልክተዋል። ጄኔራሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር ኢትዮጵያን ከቀይ ባህር ያገለለ ምንም አይነት ህጋዊ ሰነድ አለመኖሩን ማንሳታቸውን አስታውሰው ይህ ለወደፊት ትብብር መሰረት እንዲሆን የቀረበ የታሪክ እውነት ጥያቄ ነው ብለውታል። በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ሁለቱ ሀገራት ዕጣ ፈንታ የተሳሰረ በመሆኑ የወደፊቱ መንገድ ትብብር እንጂ ግጭት ሊሆን እንደማይገባ አሳስበዋል። ይሁንና የኤርትራ አመራር ግትርና ዘመን ያለፈበት የፖለቲካ አካሄዱን ካልቀየረ ትብብር ሊሳካ እንደማይችል ጠቁመዋል። አክሎም ኢትዮጵያ ከፍተኛ ትግስት ብታሳይም ትግስት ወሰን የለሽ ሊሆን አይችልም በማለት የአፍሪካ ቀንድ ወሳኝ በሆነ ወቅት ላይ እንደምትገኝና ምርጫው በኤርትራ አመራር እጅ ላይ መውደቁን በመግለጽ አጽንኦት ሰጥተዋል። በሰሜኑ ጦርነት ጋር በተያያዘ ስማቸው ጎልቶ የወጣው ከፍተኛ የጦር መኮንን አምባሳደር ባጫ ደበሌ ከሰሜኑ ጦርነት መቀስቀስ በኋላ በአገር መከላከያ ሚኒስቴር የሰራዊት ግንባታ ስራዎች ዋና አስተባባሪ ሆነው ካገለገሉ በኋላ አሁን ላይ በኬንያ ኢትዮጵያ አምባሳደርነት በማገልገል ላይ ይገኛሉ። ወደ ቀጣይ ረሳለፍን የወልቃይት አስተዳዳሪዎችና የአቶ ጌታቸው ውዝግብ። ከወልቃይት ጋር በተያዘ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የወልቃይት አመራሮች አልተግባቡም። ከሳምንት በፊት አቶ ጌታቸው ሆኖ አመራሮቹ በሁመራው መድረክ የነበራቸው ቆይታ ብዙዎችን ትኩረት ስበውም ታይቷል። አቶ ጌታቸውም ሰፋ ያሉ ማብራሪያዎችን ሲሰጡም ታይተዋል። ሆኖም ከሁመራው መልስ ተሰጠ የተባለ አቶ ጌታቸው ቃለ ምልልስ ግን በወልቃይት አመራሮች በኩል ከተባባልነው ውጭ ነው በሚል ጥያቄን አስነስቷል። አቶ ጌታቸው ረዳ የዛሬ ሳምንት ወልቃይት ሁመራ የነበሩ ሲሆን በዛ መድረክ ላይ የተናገሩት ንግግርና ከዚያ በኋላም ኮርነር ፕሬስ በተባለ የበይነመረብ ሚዲያ የሰጡት ቃለምልልስ የሚጣረስ ነው በሚል ተቃውሞዎች እየተሰሙ ነው። አቶ ጌታቸው ረዳ በሁመራው መድረክ ላይ ቀደመው ትግራይ አስተዳደር ወልቃይት መመለሱን እንደማይደግፉ ገልጸው፣ እሳቸውም ከዚህ ቀደም የትኛውን አስተዳደር ነው ይዛቸው የምትገቡት በማለት ሲቃወሙ እንደነበርም ሲናገሩ ተደምጠዋል። የወልቃይት አካባቢ አስተዳደርም በራሱ በአካባቢ ተወላጅ እንጂ በሌሎች ሹመኞች መተዳደር እንደማይገባውም አቶ ጌታቸው የተናገሩበት ሁኔታ ታይቷል። ከዚያ በኋላ አቶ ጌታቸው ወደ አዲስ አበባ ተመልሰው አሁን በእነ ኮሎኔል ደመቀ ዘውዱ እየተመራ ያለው የወልቃይት አስተዳደር ይፈርሳል ብለው ተናግረዋል የሚለው መረጃ በስፋት እየተነገረ መሆኑን ተከትሎም የአካባቢው አስተዳዳሪ ሁኔታ አቶ አሸተ ደምለው ፈጽሞ ይሄ ሐሰት መረጃን የሚፈርስ አስተዳደር የለም ሲሉም አስታውቀዋል። የወልቃይት ጠገዴ አስተዳደር ቀደም ብሎ ከነበረው የምስለና አስተዳደር ተላቆ በልጆቹ እየተመራ ነው። ከሀገር ውስጥ ቅኝ አገዛዝም ነፃ ወጥቷል። በአንዳንድ አካላት እየተሰነዘረ ያለው ሀሳብ የሀገር ውስጥ ቅኝ አገዛዙን ለመመለስ ነው። ይህ ደግሞ የማይሳካና ሊሆንም የማይችል ነው ሲሉም አቶ አሸተ አክለዋል። አካባቢውን እንዲያስተዳድር ቃፍታው መራን ጨረቃ ላይ ሆኖ ወለጋ የማያውቅ አስተዳዳሪን ከትግራይ ሰይመን ነበር በማለት አቶ ጌታቸው መራ ላይ ተናግረው ነበር በማለትም አቶ አሸተ ተናግረዋል። በወልቃይ ጠገደ የሚጠናከር እንጂ የሚፈርስ አስተዳደር የለውም። ከዚህ ባፈነገጥ የሚነሱ ሀሳቦችም ተቀባይነት የላቸውም ሲሉ አቶ አሸተ ማብራሪያቸውን የሰጡበት ሁኔታ ታይቷል። አቶ አሸተ ከዚህ ቀደም ከሪፖርተር ጋር ባደረጉት የስልክ ቆይታ ጦርነቱን ተከትሎ ከፌዴራል መንግስት የድጎማ በጀት ውጭ ሆኖ የቆየ መሆኑን አስታውሰው የወልቃይትና አካባቢው በጀት በቀጣይ በፌዴራሉ መንግስት በአማራ ክልል በኩል የሚለቀቅ መሆኑን ሲገልጹም ተደምጠዋል። በቅርቡ በፓርላማ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከህግና ምርሃ አንጻር በሚል የፌዴራሉ መንግስት ወልቃይትን ከድጎማ በጀት ውጭ አድርጎት የቆየ መሆኑን አስታውቀው መምህራን እያስተማሩ፣ የጤና ባለሙያዎቹ ህብረተሰቡን እያገለገሉ በጀት እንዳይለቀቅ ማድረግ ትክክል አይደለም ሲሉ የተናገሩ መሆኑን የሚታወስ ነው። ወደ ቀጣይ ርዕስ ስናልፍ ዶክተር ኢንጂነር ስለሺ በቀለ የግብፅ የቀይ ባህር ሴራን አስጠነቀቁ። 130 ሚሊዮን ህዝብ ይዞ ከባህር መነጠል የደህንነት አደጋ ነው። የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኤነርጂ ሚኒስትር እንዲሁም በአሜሪካ የኢትዮጵያ አምባሳደር የነበሩት ስለሺ በቀለ ከሰሞኑ አንድ ጽሑፍ አቅርበዋል። በጽሑፋቸው የኢትዮጵያ ጎረቤቶች ከኢትዮጵያ ውሃ ተጠቃሚ ሲሆኑ ለኢትዮጵያ የውሃ የባህር በር ፍላጎት ግን ተባባሪ አለመሆናቸውን ገልጸዋል። ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብፅ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ መናገራቸውን የሪፖርተር ዘገባ አመልክቷል። ስለሺ በቀለ ኢትዮጵያና የውሃ ጥቅሞቿንና ተግዳሮቶችን የገለጹ የተናገሩት የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመታትን አስመልክቶ በተደረገ ውይይት ላይ ባቀረቡት ጽሁፍ ነው። በንግግራቸውም ኢትዮጵያ አፍሪካ የውሃ ማማናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያት ለእጥረት የሚዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ብለዋል። የህዳሴ ግድቡ መገንባት ለኢትዮጵያና ለጎረቤት ሀገሮች የኤነርጂ ምንጭ በመሆን ለሱዳን ደግሞ በአመት 50 ሚሊዮን ዶላር የሚያስወጣትን የመሬት ጥበቃ ስራ ወጪ የአፈር ደለልና ጎርፍን ጨምሮ በርካታ አደጋ እንደሚከላከልላት በተመሳሳይ ለግብጽም እንደዚሁ የግድቡ መገንባት ተጠቃሚ የሚያደርጋት ቢሆንም እሷ ግን ይህን አታውቅም ብለዋል። በሂደቱ ግብጽ ከሶማሊያና ከኤርትራ ጋር በመሆን ኢትዮጵያን የመጫንና ኢትዮጵያ የባህር በር እንዳይኖራት የማድረግ እንቅስቃሴው የሚታይ ስራ ነው ብለዋል። የኢትዮጵያን 130 ሚሊዮን ህዝብ ከባህር በር መለየት ማለት ትልቅ የደህንነት አደጋ ሀገር ውስጥ ደግሞ ቀውስ ሊያመጣ የሚችል አስቸጋሪ በመሆኑ ኢትዮጵያዊነትን የሚያምን ሁሉ ከግብፅ ጋር የሚሰሩትን ሴራዎች ባለመደገፍ በጋራ መቆም አለበት በማለት ተናግረዋል። ኢትዮጵያ በርካታ ሀገሮችን የሚያቋርጡ ወንዞች ያሉ ቢሆንም ሁሉም ሀገር የኢትዮጵያን ውሃ ይመኛል። ኢትዮጵያም ፍታዊ የውሃ አጠቃቀምን ትደግፋለች። ነገር ግን ኢትዮጵያ የባህር በር ፍላጎቷን ስትናገር እንደ ስጋት በማየት በአንድነት በመተባበር በተቃርኖ ይቆማሉ ሲሉ ተችተዋል። በአባይ ወንዝና በአጠቃላይ አገሪቷ ካሏት ወንዞች 160 ጊጋዋት አወር በአመት ማግኘት ትችላለች ያሉ ስለሺ በቀጣይ በአባይ ወንዝ ላይ ብቻ ሊሰሩ የሚችሉ ተጨማሪ አራት ትልልቅ ግድቦች መኖራቸው በቀጣይ ይሄ የራሳችን ሀብት በመሆኑ አይናፋር መሆን የለብንም ብለዋል። ከታላቁ ህዳሴ ግድብ 15692 ጊጋዋት አወር በአመት እንደሚያመነጭ ጠቅሰው ከሚያስገኘው ዓመታዊ ገቢ 1 ቢሊዮን ዶላር በመሆኑ ከ6 ዓመት ባነሰ ጊዜ ውስጥ የግንባታውን ሙሉ ወጪ መመለስ ያስችላል ሲሉ ገልጸዋል። በግድቡ የግንባታ ሂደት ጦርነት እስከማወጅ የተደረሰበት ወቅት ነበር፣ ያሉ ስለሺ አንዳንድ አገሮች ከግብፅ የተወሰነ ጊዜ ገንዘብ በመቀበል ያደረጓቸው ነገሮች በጣም አሳዛኝ እንደነበሩ ተናግረዋል። ግብፆች ኢትዮጵያን አላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማቀጣጠል፣ ፋይናንስ መስጠት፣ መሳሪያ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችል ረፍት የማሳጣት ስራ ሲሰሩ እንደነበር ገልጸዋል። ለአብነትም እሳቸው የውሃና ኢነርጂ ሚኒስትር በነበሩበት ወቅት በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ስራ ተጀምሮ የነበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ብለዋል። መንገድ የሚሰራው ይጠለፋል፣ ይፈራና አልሄድ ይላል። የመስክ ፕሮጀክቶችን የሚሰራው ለመሄድ አልፈልግም ይላል። ስራው ባለበት ይቆማል። ስለዚህ ሀገርን አንድ ሆነ መገንባት እጅግ እጅግ አስፈላጊ ነው ብለዋል። ገንዘብ ተርፎ ለመሳሪያ ማውጣት የምንችል ሀገር አይደለንም። ነገር ግን ለዋላይነታችን ወይም አንድነታችን ስጋት ውስጥ ሲገባ ወደዚያ እንዲዛወር ይደረጋል ብለዋል። በመሆኑም ደህንነታችንን ለማስጠበቅ በዲፕሎማሲና በማግባባት የማሳመን ስራ ማከናወን ያስፈልጋል ብለዋል። በግድቡ የግንባታ ሂደት አዳዲስ ከቻይና አሜሪካና አውሮፓ ጭምር ኢትዮጵያ ያስመጣቻቸው ኮንትራክተሮች ኮንትራቱን እንዲያቋርጡ ግፊት ሲያደርጉ እንደነበር ተናግረዋል። በግድቡ ግንባታ ሂደት በውክልና ጦርነት ምክንያት መሳሪያዎችና ጭነቶች ሲተላለፉ መንገድ ላይ እየታፈኑና እየተገደሉ የበርካታ ሰዎች ህይወት ማለፉን ጠቅሰው የግንባታው ሂደት በብዙ ድካም ላብና ደም ጭምር ተገንብቶ ያለፈ መሆኑን ተናግረዋል። ግብጽ በታሪክ የኤርትራ ራሷን የቻለች ሀገር እንድትሆነ ያደረገችው የማስገንጠል ተልእኮ ላይ ኢንቨስት አድርጋ ተሳክቶላት ኢትዮጵያን ያለ ወደብ ማስቀረቷን እንዲሁም በኢትዮጵያ በኩል ወደቡ በስህተት የተላለፈ ቢሆንም አሁን ላይ ይህ ሁሉ ህዝብ ተቆልፎ መኖር የማይችል በመሆኑ ያንን የባህር በር ለማስመለስ በውዴታም በግዴታም መሄድ ያስፈልጋል ብለዋል። ግብጾች የሚቃረኑ የአገር ውስጥ ኃይሎችን ውጊያ እንዲከፍቱ በማድረግ የአገሪቱ ሉዓላዊነት እንዲጣስና ጥያቄ ውስጥ እየገባ እንዲሄድ ለማድረግ እንደማይተኙ ጸረ ኢትዮጵያ የሆኑና ባላቸው አስተሳሰብ የተበላሸ መሆኑንና ኢትዮጵያን ለመጉዳት የማይተኙ ናቸው ብለዋል። ለዚህም መተባበር፣ መደጋገፍና ሁሉንም መስዋዕትነት በመክፈል በጋራ መቆም እንደሚያስፈልግ መናገራቸውን የሪፖርተር ዘገባ አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች